በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስድሱ ለጥቅምት በዛቲ ዕለት አረፈት ቅድስት ሐና ነቢይት እመ ሳሙኤል ነቢይ ወካህን ዐቢይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ስድስት በዚህች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይችም ቅድስት ከሌዊ ነገድ ናት። የታኅርም ልጅ ሕልቃና አገባት ፍናና የምትባል ሌላ ሚስትም አለችው። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመን ወደ ቤተ እግዚአብሔር ወጣች፣ እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች፣ እንዲህም ብላ ስለትን ተሳለች አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አድርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጤ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን ከእንቅልፍሽ አስወግጂ ስካርሽን በእንቅልፍ አስወግጂው አላት። እርሷም እንዲህ አለች፣ የወይን ጠጅ ከቶ አልጠጣሁም ልጅ አጣሁ በመሆኔ በልቤ ያዝናለሁ እንጂ። ካህን ኤሊማ አጽናናት፣ እንዲህም ብሎ ባረካት፣ የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላምም ሂጂ። በቃሉም አምና ወደ ቤቷ አገባች። ከዚያ በኋላ ጸንሳ ወንድ ልጅ ወለደች፣ ስሙንም ሳሙኤል ብላ ጠራችው። ጡትን ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች፣ ወደ ካህን ኤሊማ አቀረበችውና እንዲህ ብላ አስረዳችው፣ ካሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ ልመናዬን ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህ በኋላም ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻም ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መኀልይ ቀጥላ ተጽፋለች። ከዚህ በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚች ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሊሆን አረፈ። ይህ ቅዱስ በሮሜ ሀገር በንጉስ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱ ጊዜም ወደ መነኮሳት ገዳም ወስደውት በበጎ ምክረ እውቀትን እየተማረ በመጸሌና በመጾም በዚያ አደገ። ከዚያም በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉስ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑሮ ከዚያ በኋላ እርስ በርሳቸው ተለያዩ። ቅዱስ ጲንጤሊዮንም ከታናሽ ተራራ ላይ ወጥቶ እርዝመቱ አምስት ክንድ አግድመቱ ሁለት ስፋቱ ሶስት ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም አንድ ደንጊያ ነው። ከጠፈሩም ቀዳዳ በቀር ሌላ በር የለው በውስጡም ሳይቀመጥ ሳይተኛ ያለ መብል ያለ መጠጥ 45 ዓመት ኖረ ቆዳው ከአጥንቱ እስከሚጠባበቅ ድረስ ያለ መጠጥ 45 ዓመት ኖረ ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የውሮችን ዓይኑ በመግለጥ ብዙ ተአምራትንም አደረገ። በአንዲት ቀን በማታ ጊዜ እንጨት ተከለ እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ ደቀመዝሙሩ ፈልጦ አነደደው ፍህሙን በልብሱ ቋጥሮ ለማዕጠንት ወሰደው። የናግራንን ሀገር ያጠፋትን ምዕመናኖችንም ምእመናኖችንም የገደላቸውን ያንን ክፉ ንጉስ ይሎ ሊወጋው ንጉስ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህንን አባት በእንጠል ሊሆንን ለመነው። እርሱም በስራ ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶቹ ላይ ድል አድራጊነት ሰጥቶት በደህና በፍቅር አንድነት ትመላለሳለህ አለው። ንጉስ ካሌብም ከናግራን ሀገር በደረሰ ጊዜ ከካሃዲው ንጉስ ከፊንሐስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠር እስኪረግፉ አጠፋቸው። አባ ጰንጠሊዮንም በጦርነቱ መካከል ጠላቶቹ ሊያሳሳድራቸው እንዳዩት ብዙዎቹ ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥ ገብቶ በጾም በጸሎት እየተጋደለ ኖረ። ይህ ቅዱስ አባት ጰንጠሊዮንም ተጋድሎን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙንም ለሚጠራ መታሰቢያውን ለሚያደርግ፣ ገድሉ ለሚጽፍ ቃል ኪዳን ሰጠው። እንግዲህ እንግዲህ እዚህ ድካሜ በቃሃል ዕረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ ዋሻው ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ብና ከሚባል አገር የኤጲስቆጶስ አንጦኒዮስ የምስክርነቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የስሙ ትርጓሜ አዋቂ የሆነ የእንባ ቆም ነብይ መታሰቢያው ነው። ይህም ቅዱስ ከስሞንና ከዮሴፍ ነገል የዮሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ። በዚህ ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲዮናሲዎስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴና ከተማም በአዋቂዎች የመሳፍንቶች የመሳፍንት አንድነት በአቴና ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎቹ አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና ሀገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበበው አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ ቀን በፍልስፍና ቤት ተቀምጦ ሳለ የአቴና ፍላስፎች በ በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ፣ በዓርብ ቀን ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽ ውስታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ዲዮናሲዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃን፣ ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባህሮችን፣ ትልቁን በዓለም ዙሪያ ያለውን የውቅያኖስን ባህር መረመረ፣ እርሱንም ጸጥ ብለው አገኘው። ከዚያ በኋላ በአርስጣ አላባ የሚባል የፍልስፍና መጽሐፍን አንስቶ አርስጣ አላባ በዚህም በኋላ በአርስጣባ ላይ የሚባል የፍልስፍና መጽሐፍን አንስቶ ሲመርምር በውስጡ አልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ፣ ወገኖቹ በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያን ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ያሉ ምሁራንም ያየውን ያስረዳቸው ዘንድ ለመኑት፤ እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩም ኡሲፎስን የሆነውን ሁሉ የዚያን ቀን ስሟን ሰዓቷን ወሯን ዘመኑን እንዲጽፍ አዘዘው። ዳግመኛም በጣውታቱ ቤቶቹ በደጃፋቸው አልመክኑን እያለ እንዲጽፉ አዘዘ። ከአስራ አራት ዓመት በኋላ ቅዱስ ሐዋርያው ጳውሎስ ወደ አቴን ሀገር በመጣ ጊዜ ከብሪ ግባውና የመድኃኒታችን ኢየሱስ ክርስቶስ መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉንና መሞቱን በሦስተኛው ቀን መነሳቱን፣ ማድረጉን በህያዋና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አድነቁ። ወደ ዲዮናሲዎስም ሩጠው እንዲህ ብለው ነገሩት አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረ። ዲዮናስዮስም ልኮ ሐዋርያው ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ስሄድ በአማልክቶቻችሁ ቤቶች በደጃፉ ላይም አልመክኑን የሚል ጽሑፍ አየሁ፣ ይህ የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያን ጊዜ ከአስራ አራት ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውን ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በሀያ ሰባት ዓርብ ቀን በስድስት ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ ፀሐይ እንደጨለመ፣ ምድር እንደተናወጸች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናሲዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስን በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተክርስቲያንም ስርዓት የተረጎመ እርሱ ነው። ከዚህ በኋላ በባህር አቅራቢያ ወዳለ ሀገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎችን ታምራትንም አደረገ። ከሃዲ ንጉስ ጠማቲያኖስም ይዞ ይዞ ጽኑ ስቃይን አሰቃየው። በዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱን በእጁ ይዞ ሁለት ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዝሙሩን የኡሲፎስንና የኦሪያኖስን ራሳቸውን ቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን እኛንም በሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። በዚህ ቀን ቅዱሳን እረዋቅና እንጦኒዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤል መታሰቢያው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያ ነው። እግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንን ወለደው። ቃይናንም ከወለደ በኋላ 715 ዓመት ኖረ፣ ወንዶች ልጆችን ሴቶች ልጆችንም ወለደ። በቅዳሜ ቀንም አረፈ። መላው ዕድሜው 905 ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሰባት ቀን በዚህ ቀን ጣማው ከሚባል አገር የሆነ የከበረ አባ ባውላ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጥቅምት በጥቅምት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዲዮናሲዎስ ሐዋርያ፣ አባ ጳንጣዲዮን ዘጾማይት፣ ቅዱስ ዕንባቆም ነቢይ፣ ቅድስት ሐና ነቢይት የሳሙኤል እናት፣ ቅዱሳን ኡሲፎርና ኡሪያኖስ ሰማዕታት፣ አቡነ በጸሎተ ሚካኤል ኢትዮጵያዊ ፍልሰቱ ቅዱስ ሄኖስ ነቢይ። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሄዋን፣ አባታችን ኖህና እናታችን ሃይከን፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስ ዘቂሳሪያ፣ ቅዱስ ዮሴፍ አረጋዊ፣ ቅዱስ ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ምንም እንኳን በለስም ባታፈራ፣ በወይን ሐረግም ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክም ሐሴት አድርጋለሁ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17። የሰማንን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። በጸሎታችሁ አስቡን አትርሱን። ያሉት በእያሉበት ያስብልን። ሰላም ያሳድር አምላክ፣ ሰላም ያውለን። ሰላም ያውለ አምላክ ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ